ሰላም አፍሪካ ውስጥ የሀብት ምንጭ ምንድን ነው? ሰዎች ለምንድነው ለስልጣን የሚጋደሉት? ብዬ አንድ ቀን በጀርባ የተኝች ማሰብ ጀመርኩ። ሰው ነንና እንግዲህ የራሳችን ሀሳብ ባያልቅም አንዳንድ ነገር ዞር ዞር ብለን ግራና ቀኝ መለስ እናያለን አደለ? አፍሪካ ውስጥ አሁን ስደት፣ ሰው ከአፍሪካ ለመሰደድ የሚያደርገውን ጥረት ስናይ፣ ስደት አሁን አልቆበታል። በስደት ብትሄድም ሀብታም የመሆን እድል የለም። ብራዘር ሰርቫይቭ ልታደረግ ትችላለህ። የዕለት ጉርስን ልታገኝ ትችላለህ። መኪና ልትነዳ ትችላለህ። በክራይ ቤት ውስጥ ልትኖር ትችላለህ እንጂ ሀብት አፍርተህ ሀብታም ሆነህ ለመመለስ የለም። ሲስተሙ የተዘጋጋ ነው። በዓለም ላይ ከዚህ በኋላ ሀብታም መሆን የሚቻል አይመስለኝም። ምክንያቱም ሀብታም የሚያስገደረጉ ነገሮች ሀብታሞች ወረድ ይዘዋቸዋል። እኛ በአስር ስም የምናውቃቸው ድርጅቶች የአንድ ወይም የሁለት ሰዎች ናቸው። እዚህ ዓለም በሊዮ ካፒታሊዝም ዘመን ተይዛለች ታች ያለው ሰርቫይቪንግ ነው እያገለገለ እነሱ እንዲኖር እንጂ ሀብት እንዲያፈራ እድል ያለ አይመስለኝም። እና አሁን ሀብት የማገኛ ምንጭ ምንድን ነው? አፍሪካ ውስጥ ካላችሁ ስልጣን። ስልጣን እንዴት ይገኛል ካላችሁ በውጊያ ነው። አፍሪካ ውስጥ እንግዲህ ስልጣኑ በውጊያ ነው የሚገኘው። ያው እንግዲህ ሰዎች አንዳንድ ነገሮች አንስቼ ስናገር ከዘር ጋር እያይዙታል። እኔ ግን የገረሙኝን ነገሮች ከመናገር ወደኋላ አልልም። በቅርብ ጊዜ ጀነራል ምግብ ኢንተርቪው ሲደረግ ሰምቼ ነበረ ጀነራል ምግብህ በአዲስ አበባ ያሉ ህንፃዎች ህንፃዎቹ ቁጥር ሁሉ ቀል ደቅሰው ተወሰዱብ ይባላል ምን ይባላል ምናምን ብሎ ይጠይቀዋል አንዱ ጋዜጠኛ ያው ሁላችሁም የሰማችሁት ስለሆነ አዲስ ነገር አለ ጀነራል ምግብህም ምንድ የመለሰው አዎ ለተወሰነ ጊዜ ከመከላከያ ከወታደርነት ወጥቼ ነግጄ ነበር የዛን ጊዜ ያፈራሁት ሀብት ነበረ ምናምን አለ ስታስቡት የእኛ ሀገር ሀብታሞች ሁሉ ወይ ባለስልጣን ዘመዶች ናቸው ወይ ስልጣን ላይ የነበሩ ሰዎች ናቸው። በሁሉም ስርዓት እኮ ነው፣ በዚህኛው ስርዓት ብቻ አይደለም። በንጉሱ ስርዓት መኳንንትነን ብሎ ትልቅ ቤተሰብ ዘርነን ብለው የሚኮፈሱት ሰዎች ኬታ ምጥተው ነው እንደ ማንኛውም ሰው የገበሬ ልጅ ናቸው አይደለ? በዛ ሀገር ውስጥ ግን ግብር ያስገብሩ ነበረ። ጭቃሽሞች ነበሩ። ከበርቴ የመሬት ከበርቴዎች ነበሩ። ከዚህ እስከዚህ የእኔ መሬት ነው ብሎ አንተ እዛ አርሰህ ለእሱ ገሚሱን ታስገባ ነበረ። በዛ ሀብታም የሆኑ ናቸው እነሱ የሚመጻደቁብ በሀገሪቱ ሀብት ነው ስልጣን ስለነበራቸው ሀብታም ስለሆኑ፣ እኛ የመኳንሽ ዘሮች ናቸው፣ እነገሌ የባሪያ ዘሮች ናቸው ተብሎ የሚወራው ያ ስልጣን በሀገሪቱ በእውቀት በምናም በስራ የተገኘ ሳይሆን በስልጣን የተገኘ ቀጥሎ የደርግ ዘመን ባለስልጣኖችን በሀብታ ልናማቸውም ልንተቻቸውም አንችልም። እኔ እስካሁን ካየሁት መንግስት የደርግ ዘመን ባለስልጣን ሌቦች አልነበሩ ማለት ይቻላል። ሌላ ችግር ሊኖርባቸው ይችላል። አምባገነንነት ሊኖርባቸው፣ ሰው ደም ሊኖርባቸው ይችላል። በሌብነት በጣም የተሻሉ ነበሩ ማለት ይቻላል። የኢህአዴግ ዘመን ባለስልጣኖች፣ ማንኛውም ኢህአዴግ ታጋይ ወደ አዲስ አበባ ሲገባ፣ እኔ ያው የቆምን ፖለቲካ አይዲዮሎጂ ምናምን ከነሱ ጋር የምንከራከር ነበር አለ። በትግል የከረሙ ናቸው። ሁሉም ልጅነታቸውን፣ ዘመናቸውን፣ ትምህርታቸውን ሰጥተው ብዙ አመት ትግል ላይ የቆዩ ናቸው። 17 አመት ታግለው ነው የመጡት። ሶ አንዳንዶቹ አስር ዓመት አንዳንዶቹ አስራ ሰባት ዓመት አንዳንዶቹ አምስት ዓመት ታግለዋል እነዛ ሰዎች ግን አንድ ነገር ማንክደው ነገር ወደ መሀል ሀገር ሲመጡ ምንም ጥሪት አልነበራቸውም። ድምቡልሎ አልነበራቸውም አልነበራቸውም ብቻ ሳይሆን ለውጊያ እንዲመቻቸው ብሎ ሳይሆን ድርጅቱም ሀብታም ስላልነበረም ጭምር ጫማም አልነበራቸውም ሞጋ ጫማ ነበር የሚያረጉት ሰበን ምንድሮ የምንለው ፕላስቲክ ጫማ ቁምጣ አርጎ ዝናራቸውን ታጥቆ ቀለል ብለው ነው የመጡት ማንም ሻንጣ ይዞ የመጣ የለም ልብ በሉልኝ እነዛ ሰዎች ምን ህንፃ፣ አሁን በየከተማው ያለው ህንፃ የማን ነው? በየከተማው የሚያምረው ቤት የማን ነው? በውጭ ሀገር በትልቅ ድርጅት ተብለው በአበሻ የተከፈቱት ድርጅቶች የማን ናቸው? ስልጣን የሀብት ምንጭ እንደዚህ ነው። አሁን ደግሞ የብልጽግና ሰዎች ይኖራቸው፣ አንዳንዶቹ ባለ አምስት ኮከብ በስማቸው ከፍቷል። አንዳንዶቹ ባለ አራት ኮከብ ሆቴል ከፍቷል። አንዳንዶቹ መዓት መዓት መዓት ነገር ነው ያላቸው። በሞኖፖል እየዘረፉት ነው ያሉት። ስለዚህ ስደት ላይ ምናምን ዝም ብለህ አሸዋ ከሚበላ ባህር ከሚበላ በደም ተዋክተህ ስልጣን ይዘህ እንደሌሎቹ ሀብት ማካበት ትችላለህ ማለት ነው። አፍሪካ ውስጥ ለህዝቦች መብት የሚታገል ፖለቲከኛ የለም። ለሆዱ ነው የሚታገለው፣ አብዛኛው አብዛኛው። ከስንት አንድ የዋህ ፖለቲከኛ አይጠፋም። አብዛኛው ለጥቅም ለቤተሰቡ ጥቅም፣ ለራሱ ጥቅም፣ ለሀብት ነው የሚታገለው። ስለዚህ የሀብት ምንጭ መማርም አይደለም አፍሪካ ውስጥ መስራትም አይደለም። አንዳንድ ሰዎች አሉ በጣም ጥቂቶች ሰርተው የተሻሻሉ፣ አብዛኛው ግን ወይ ባለስልጣን ተጠግቶ ከባለስልጣን ጉቦ እያቀባበለ እየሰረቀ፣ አንዳንዱ ግብር ሳይከፍል ቀረጥ ያለ ቀረጥ እያስገባ፣ አንዳንዱ እንዲህ እያደረገ ጨረታ ያለ አግባብ እየተሰጠው፣ አንዳንዱ ደግሞ ከመንግስት ካዝና የማይገባውን ብድር በባንክ ቤት እንዲሰጠው እየተፈቀደለት፣ አንዳንዱ ከዛ በኋላ ብድሩ ባለመመለሱ የተቃጠለ ዕዳ ተብሎ ካንስል የሚደረግለት እንደዛ ሆኖ ሀብታም የሆነ ህዝብ ነው ያለው። ስለዚህ ሀብታም ለመሆን አፍሪካ ውስጥ በተለይ ኢትዮጵያ ውስጥ ስልጣን መያዝ አለብን ማለት ነው። የሆኑ ማህበረሰቦች ደግሞ አሉ፣ ሁልጊዜ ሰርቶ ምንም ስልጣን አይፈልጉም፣ ሰርቶ ለማድረግ የሚሞክሩ እነሱ መካከለኛ ሀብታም ነው የሚሆኑት እንጂ ሱፐር አይሆኑም። ሁልጊዜ ጊዜ የዘረፈ ነው ከላይ የሚሆነው በሀብት ደረጃ። ሁሉም ሀብታም ዘራፊ ነው ማለት አይደለም፣ በአብዛኛው ግን እንደዛ ነው ይስማማቸዋል ። እስቲ ከታች ኮሜንት አድርጉ። እነዚህ የጠቀስኳቸው ስርዓቶች ስርዓቶችን ነው እንጂ ብሄርን አይደለም። በዛ ስርዓት ላይ የተጠቀሙት ሰዎች ስልጣን ነው ያመጣላቸው እንጂ እውቀታቸው አይደለም። ከሌላ ሰው በላይ ስለተማሩ አይደለም። አልተማሩም። እንደውም ጫካ ነበሩ አንዳንዶች። አንዳንዶቹ እንደውም ገበሬ ነበሩ። በቀጠር በመሳፍንትም ጊዜ ብንሄድ፣ አሁንም ቢሆን አንዳንድ ምንም የተማሩ ስለሆኑ አይደለም። አንዳንድ ትልቅ መስሪያ ቤት የሚመሩ ሰዎች ምንድን ነው ስልጣን የሀብት ምንጭ ሆነ? ይሁን ይህን ለመናገር ነበር። ስራ አዳመጣችኛ፣ ያመሰግናል። እግዚአብሔር ይስጥልኝ።